ሰላም፣ ጤና ይስጥልን ተመልካቾቻችን፣ እንደምናመሻችሁ። የዕለቱ የቢዝነስና እና መጣኒ አብዘገባዎች የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ ሳላፊ ሙሐመድ ንጉስ አብዱ ደግሞ አብሬያችሁ ቆይታ አደርጋለሁ። በቅድሚያም የዕለቱ የወርቅ የነዳጅና የምንዛሬ ዋጋ ተከታትለን እንመለስ። ጊፍት ሪል ስቴት ሶስተኛ ዙር የቤት ሽያጭ መጀመሩን በዛሬው ዕለት ይፋ አደረገ። ተጨማሪ አለ። በሀገራችን ኢትዮጵያ በርካታ የሚባሉ የቤት አልሚ ድርጅቶች ለቤት ፈላጊ ዜጎች ካካበቱት ልምድና ጥራት ተንተርሰው ለደንበኞቻቸው አማራጭ ይሆናል ያሉትን ቤት ሲያስተዋውቁና ለሽያ ሲያቀርቡ መመልከት ተችሏል። ከእነዚህ ውስጥ ተጠቃሽ የሆነው ደግሞ ለበርካታ ዓመታት የደንበኞቹን ፍላጎትና ከጊዜው ጋር ተመራጭ የሆነ ዲዛይን በማካተት በለጋሃር በተክለ ሃይማኖት፣ በ22 ማዞሪያ፣ በሲኤምሲ እና በሌሎች አካባቢዎች የተለያዩ ስፋት ያላቸው አፓርትመንቶችና የንግድ ሱቆች ለሽያጭ ማቅረቡንም ጊፍት ሪልስቴት አስታውቋል። መኖር በጊፍት መንደር በሚል ዘመቻ ሶስተኛ ዙር የቤት ሽያጭ የጀመረው ጊፍት ሪልስቴት በይፋ ያስጀመረው የቤት ሽያጭ ልክ እንደ መጀመሪያዎቹ ሽያጮች በበለጠ ለመስራት ዝግጅቱን ማጠናቀቁን የተቋሙ የሕዝብ ግንኙነት ኃላፊ ዶክተር ሰለሞን አሊ አስታውቀዋል። የአገራችንን የመኖሪያና የንግድ ቤቶች ፍላጎት ጥም በመጠኑም ቢሆኑ የሚያደርጉ በመሆናቸው ብቻ አይደለም ይልቁንም ይህንን ሶስተኛውን መንደር መኖር በጊፍት መንደር ዘመቻ ልዩ የሚያደርገው ጊፍት ሪል ስቴት በመዲናችን ገንብቶ ባስረከባቸው ሶስት ትላልቅ ምቹ መንደሮች ተግዳሮቶችን እየተቋቋመ ገንብቶ የማስረከቡን ባህል በማስቀጠል በዚህ አራተኛ በሆነው የጊፍት መንደር በመንግስትና የግል ልማት አጋርነት 12000 ቤቶችን ለመገንባት የሁለተኛው ምዕራፍ ፕሮጀክት ግንባታ ማስጀመሪያና ማስተዋወቂያ መሆኑ የዛሬውን ዘመቻችንን ልዩ ያደርገዋል። ይህ ዘመቻ ከዛሬ ግንቦት 19 እስከ 23 ለአምስት ቀናት እንደሚቆይ የተነገረ ሲሆን በ2017 የተጀመረው የሽያጭ ሂደት በስኬት እየተጓዘ መሆኑን ያስታወቀው ሪል ስቴቱ ሁለት በመቶ ብቻ በሚከፈል ቅድመ ክፍያ ማስጀመሩንም ገልጿል። ዘመቻው አምስት ቀናትንም ይቆያል። ሌላው የዛሬውን ቀን ልዩ የሚያደርገው መኖር በጊፍት መንደር በሚል መሪ ቃል በ2017 ዓ.ም የጀመርነውን ታላቅ የሽያጭ ዘመቻዎች በጥቂት ሳምንታት ውስጥ አገባደን 2018ን እንደ አደይ ፈክተን ማህበረሰብን እንገነባለን የሚለውን ራዕያችንን መሪ ቃላችንን ከደንበኞቻችንና ከአጋሮቻችን እንዲሁም ከጊፍት ቤተሰቦች ጋር በጋራ የምናስቀጥልበት መደላድል በመሆኑ ነው የዛሬውንም ቀን ልዩ የሚያደርገው። ሪል ስቴቱ በሀገር ውስጥና በውጭ የሚኖሩ ዜጎች ያዘጋጀውን እድል እንዲጠቀሙበትም መልእክቱን አስተላልፏል። በመጨረሻም ዛሬም እንደ ትናንቱ ነገም እንደ ዛሬው በሀገር ውስጥና በውጭ ሀገር የምትኖሩ ወገኖች፣ አዳዲስ ደንበኞች፣ የኢትዮጵያ ወዳጆች የዚህ የጊፍት ሪል ስቴት ልዩ ስጦታ ተጠቃሚ እንድትሆኑ እንዳያመልጣችሁ እየመከርኩ የዛሬውን ሶስተኛው ዘመቻ በጊፍት ሪል ስቴት ማኔጅመንት እና ሰራተኞች ስም በይፋ መከፈቱን አበስራለሁ። እጅግ በጣም አመሰግናለሁ። መኖር በጊፍት መንደር፣ ማህበረሰብን እንገነባለን። ተመልካቾቻችን አሁን ደግሞ ከዓለም አቀፍ ወዳገኘ ናቸው ዘገባዎች ስናመራ የቻይናው ቮልቮ መኪና አምራች ኩባንያ ከሶስት ሺህ ያላነሱ ሰራተኞቹን ሊቀንስ መሆኑ አስታወቀ። መቀመጫውን ስዊድን ያደረገው ኩባንያው ሰራተኞቹን ለመቀነስ እንደ ምክንያት ያቀረበው ወጪ ቅነሳ መሆኑን ቢቢሲ በዘገባው አስነብቧል። ከስራ የሚቀንሳቸው ሰራተኞች መሆኑን ይፋ ያደረገው ድርጅቱ በግለሰቦች ላይ የሚኖረውን ኢኮኖሚያዊ ተጽዕኖ ግምት ውስጥ ማስገባቱ ማክሏል። ባለፈው ወር በቻይናው ጂሊ ሆልዲንግ ባለቤትነት የተያዘው ቮልቮ መኪና አምራች ኩባንያ 18 ቢሊየን የስዊድን ክሮን ወይም ደግሞ 1.9 ቢሊየን ፓውንድ የስራ ማስኬጃ በጀት መያዙን ማስታወቁ የሚታወስ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከውጭ በሚገቡ መኪኖች ላይ የጣሉትን ሀያ አምስት በመቶ ታሪፍ፣ ከፍተኛ የቁሳቁስ ዋጋና በአውሮፓ ያለው የሽያጭ መጠን መቀነስን ጨምሮ የዓለም የሞተር ኢንዱስትሪ በርካታ ተግዳሮቶችን እንደገጠሙትም ይነገራል። የበሬ ስጋ በአንድ ዓመት ውስጥ የምግብ የዋጋ ግሽበትን ወደ ከፍተኛ ደረጃ እንዳደረሰው ተነገረ። ከፍተኛ የበሬ ስጋና ትኩስ ምርቶች የዩናይትድ ኪንግደም የምግብ ዋጋ ግሽበት ወደ ዓመታዊ ከፍተኛ ደረጃ ላይ እንዳደረሰው የኢንዱስትሪ መረጃዎች ያመላከታሉ። የስጋው ዋጋ በአምስተኛ ደግሞ ጨምሯል የተባለው የብሪትሽ የቸርቻሮ ንግድ ድርጅት ቢአርሲ ሱፐርማርኬቶችንና ሌሎች ቸርቻሪዎችን የምግብ ዋጋ ግሽበት ከነበረበት ከግንቦት 2024 ወዲህ ከፍተኛው ዓመታዊ መጠን በ2.8 በመቶ ከፍ ብሏል ሲል አስታውቋል። የግብርና ኢንዱስትሪ ባለሙያዎች በተለይ በመንግስት ድጋፍ እጦት በተፈጠረ ከፍተኛ ፍላጎትና አቅርቦት ዝቅተኛ በመሆኑ የበሬ ስጋ ዋጋ እየጨመረ መምጣቱን ተናግረዋል ሲል የዘገበው ቢቢሲ ነው። የስቴክ ሬስቶራንት ፋዚንዳ መስራች የሆኑት ቶማስ ማኒየር የስጋ ኢንዱስትሪው አስቸጋሪ ጊዜያት አጋጥሞታል ማለታቸው በዘገባው ተጠቅሷል። የብሪትሽ የስጋ ማቀነባበሪያዎች ማህበር ዋና ሥራ አስፈጻሚ ኒክ አለን በሱፐርማርኬቶች መካከል ያለው ፉክክር ቀደም ሲል የበሬ ስጋ ዋጋ እየቀነሰ ስለነበር ደንበኞቻቸው በዋጋ ጭማሪ እስኪያዩ ድረስ የጊዜ ጉዳይ ብቻ ነበር ብለዋል። ኒክ አለን ይህ አያስደንቅም፣ የበሬ ስጋ ዋጋ እየጨመረና አሁን በተመዘገበው ደረጃ ላይ ደርሷል ማለታቸውም ተደምጠዋል። ተመልካቾቻችን የዕለቱ ቢዝነስና መጣኔ ሀብት ዘገባዎች በዚሁ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን።